ወይ ጉድ! የኪራና የጽናት ሰቀቃና ጭንቀት አያልቅም። መቼ ነው ግን ልጆቹ ፈታ ብለው ህይወታቸው የሚመሩት? እንግዲህ ከቤተሰብ ተደብቀው ጽናትም እንግዲህ አባቷን ትምህርት እንዴት ተማረች እየተማረች መሆኗን ነበር የሚያውቀው። በቀደም ሲመጡ ደግሞ ዩኒፎርም እየለበሰች ውጭ ላይ እየቆየች እየገባች ነበር እያስመሰለች ይሸኛቻቸው። ምክንያቱም ሰራተኛ መሆኗን ትምህርቷን ማቋረጧን አያውቁም ነበር ማለት ነው። አሁን ላይ ደግሞ ድንገት ሳትደው ሳይደውላቸው ድንገት መጥተው እንግዲህ ፀናት አሁን ላይ የቤት እመቤት ሆናለች። ከኪራ ጋር ያላትን ግንኙነትም አያውቁም ማለት ነው። ትምህርቷንም እንደተማረች እየተማረች መሆን ነው የሚያውቁት። እንዲሁም ደግሞ የኪራ አባትም ድንገት መጥቶ ሰብራይዝ አደረጋቸው ማለት ነው። አስደነግጧቸው ሁለቱም በጣም በጣም በጣም ያስደነግጣ። በእውነት እነሱ ስለደነገጥ እኔም ደነገጥኩ ዝም ማለት ነው። እንግዲህ ሁለታቸው መጥተው በጣም ድንጋጤ ልጆቹ ወደቁ ማለት ነው። ብቻ የጽናት ደስታ ወይም የጽናት ደግሞ በቃ የምትንሳቀቀው ነገር ሁሌ መከራ መከራ፣ መቼ ደስተኛ ሆና እንደምትኖር ከባድ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድን የተከበራችሁ ቤተሰቦች እንዴት ናችሁ? ከነገር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን በያላችሁበት ቦታ ላይ ይጠብቃችሁ ሰላማችሁን አላህ ያብዛላችሁ፣ እያልኩኝ ጽናት ተወዳጇ ድራማ እንደቀጠለ ነው፣ ጽናትና ኪራ ማለት ነው። አሁን ላይ እንግዲህ ከብዙ ፈተና ከብዙ ትግል እንግዲህ ከቤቲ መከራ ወጥተው ፍቅራቸውን እንዲቀጥሉ ናቸውን ላይ ኪራ እና ጽናት ተግባብተው ተስማምተው እንግዲህ ጠላታቸውን ወደ ውጭ አድርገው ጥሩ ኑሮ እየኖሩ ነው ማለት ነው። እንግዲህ ሰላማቸው ተመልሶ አለ። ነገር ግን እንግዲህ ያው ቤተሰብ ስላላወቀ ገና እነሱ በድብብቆች ስለሆነ ጽናትም ደግሞ ቤተሰቦቿ ወይም አባቷ እንደዚህ ስራ መግባቷን በቀደም መተው ሊያወት ስራ መግባቷን ወይም ደግሞ ስራ መስራቷን አያውቁም ማለት ነው። ዩኒፎርም እየለበሰች ውጭ ላይ እየጠበቀች እየቆየች እየመጣች ነበር እስከሚሄዱ ድረስ እያሳበበች ዩኒፎርም በመልበስ የሸኘቻቸው አሁንም ደግሞ ባለፈው ከኪራ ጋር ስትጣላ ደውላ አርቅሳባቸው ነበር። ሆር ሲብሳት እንግዲህ ያንን ሰምተው እነሱ ድንገት መጥተዋል ወላጅ አይደለም። ምን ያደርጉ፣ ወላጆች እኮ እንደዚህ ናቸው። ለኛ አይሆኑት የላቸውም። ተጨንቀው እንግዲህ ሳይደውሉላት ድንገት መተው ማለት ነው። እንግዲህ ትምህርቷ እንደምትማር ነው የሚያውቁት። ማቋረጧ ነው ያውቁም ማለት ነው። ይሻላል የውሷ ዩኒፎርም እየለበሰች በቀደም ሸኝታቸዋል። አሁንም ያንን ሲስተም እየተጠቀሙ ነበር። እንግዲህ ሲመጡ ደግሞ ዱርዬ ዘርፏቸው ስልካቸው ጠፍቶ በምን እንደሚደውጭ ጨምቋቸው በጣም እሷም እያለቀሰ ነበር። ኪራንም በጣም ሀሳብ ውስጥ ጨምረው ነበር። አባቴ ጠፋ ለኔ ሲል እያለች እያለቀሰችብን ነበር። ነገር ግን መልካም ሰው አንዳንድ ሰው ስላለ ይሄ ደግሞ ዋናው ነገር ቁጥሯን የሷን ቁጥር ማወቃቸው ማለት ነው። ጎበዝ ናቸው። እንግዲህ በሌላ ሰው አስተው ውለው መኬራ ቤት በሰላም ተገናኙ ማለት ነው። ከዚያ በኋላ ግን ኬራ ስልካችሁ ሳያለ ሲጠይቃቸው እንግዲህ ሌባ እንደዘረፋቸው ጓዛቸው ተናገሩ ማለት ነው። እንግዲህ በማግስቱ ጽናት ትምህርት ለምን አትሄጂም እያሉ ሲሏት አረፍዷል እኮ አንተን ጥዬ ምናምን እያሎቻቸው ነበር ማለት ነው። ምሮ አለች እኮ ለኔስ እያለች ሲሏት ኬራ መጣ። እንግዲህ ጽና ኬራ ትምህርት ቤት ልሄድ ነው ስትለው እሱም መልሰው አጣማለኝ። የውሸት ነገር እኮ ያስቸግራል፣ በጣም ያስቸግራል። እሷ እንግዲህ ሂጂ ሲሏት መጣ ትምህርት ሂጂ ሲሏት እንግዲህ ዩኒፎርም አለብሰው ውጭ ላይ እንግዲህ ሆነው ምሩናን ናሆም አባቷ ሊከባከቡ፣ ኬራ ደግሞ ወደ ሆነ ቦታ ይዟን ሊቆይ ተስማምተው በእንደዛ ሁኔታ እያለ

በጣም በጣም ነው የደነገጠው። በቃ ስሙን ቆማን እንጂ በጣም ደንግጧል። ከዚያ በኋላ እንግዲህ የሚያረጉ ጨነቃቸው ጨነቃቸውን ሁሉም ደነገጡ። ከዚያ በኋላ ሁሉም ቁጭ ታበው ጽናት ግራ ግብ ጽናትና ኪራ ይታያሉ። ጽናት ቁጭ በይ እንጂ እያላት የኪራ አባት፣ ከዛ ልብስ ልቀይር ብላ ሄደች። ከዚያ በኋላ ናሆሚም ደግሞ መምሩም ደግሞ ምግብ ላቅርብ ላስተል ለሆኔን ደግሞ ዳግዘ ብሎ ብድጋለ። ከዚያ ኬራ ቀረ። ኬራ ደግሞ ልብስ ለቅምና መለቃ ብዙ ብቻቸውን ቀሩ። የፀናት አባትና የኬራ አባት ማነው? ከዚያ በኋላ እየተዋወቁ ማን አንተ እያለው ተዋወቁ ማለት ነው። ግን የኬራ አባትንስ ፈጣጥ ፈጣጣሉ ማለት ነው። ከዚያ በኋላ እንግዲህ በጣም ሀሳብ ውስጥ ገብዶች ማለት ኪራን ፀናት እንግዲህ ምን እንደሚያደርጉ እየተመካከሉ ነበር። እውነቱን እናገር እያለ ነበር ኪራ። ማን እውነቱን ቢናገርኩ ይሻላል በኒፊት እውነት፣ ምክንያቱም ያው በማይቀር ነገር ውሸት በውሸት ላይ ሲደረግ አስቸጋሪ ነው እና እውነቱን እናገር ተባብለው ነበር። ፀናት ደግሞ ባቴ በጣም ይጎዳ እያለች ነበር። ያው እንግዲህ በዛ እያለ ፀናትም እንግዲህ መናገሩን አልፈለገችም። እንደዚህ እያሉ እያሉ እንግዲህ የኪራ አባት ግን ተጠራጥሯል ማለት ነው። እንግዲህ አንድ ክላስ ሆነው ሲወያዩ የፀናት አባት ደግሞ የምትታበባቸው ኪራ ቀስ ብሎ ኮሽ እያለ ወጣ። እንግዲህ ምንድን ነው ያደረጉት፣ ትምህርት ቤት እየሄደች እየስመሰለች በንደዛ እያረጉ ነበር። የኪራ አባት ግን ለክላሱ ሲመጣ የሆነ መነግረህ አለኝ ነገር ሲለው ማይደህሞኛል በኋላ ለው ማለት ነው። ከዚያ በኋላ ደግሞ እና ሆሜ እና ኪራ ሲገናኙ ፀናት እንደማትፈልግ ሲነግረው ያው እሱ ያለችኝ እንግዲህ ተማረግ አለብኝ ብሎ ኪራ ደግሞ የፀናትን ሀሳብ አድናንትን ገደፈ ማለት ነው። ምክንያቱም በጣም ይጎደልብኛል አባት ያለች ይህን ነገር ሲነገረው በጣም ከባድ ነው። የእንግዲህ በኋላ ጊዜ የኪራ አባት ምንድን ነበር ነግረለኝ ነግረሃለ ያልከው ንገረኝ፣ እያለ እንዲሁም ደግሞ የጽናት አባት ለምንድን መጡ እያለ እየጠየቀ ነበር። እሷን ደግሞ ህይወት አስቸግሯት፣ አባቷ ታማው ነበር እና ትምህርቷን አቋርጣ እኛ ቤት እየሰራ እንደ ቤተሰብ ናተያት እያለው ነበር። እና ሌላ ግንኙነት አላችሁ እንደ እያለው ነበር ሌላ ግንኙነት አለ ማሰብ እንዴት እያዘንክ ነው? ሰው ምን እያለው ነበር እና እያፈጠጠው ነበር ግን አልነገረውም። ግን ቢናገር ይሻል ነበር። ምክንያቱም ትምህርቱን ትምህርቷን የሚያስቀጥላት ከሆነ ያው አንድ ጊዜ ቢወጣላቸው ይሻል ነበር። አሁንም ደግሞ እንደዚህ እያለ ግን የኪራ አባት ነቅተዋል ማለት ነው። ኦልሬዲ ያው አውቀዋል እንደዛ ግንኙነት እንዳላቸው አውቃለ። የጽናትም አባት ራሱ አውቅ ያለው ከሷ ይምጣ እያልኩ እንጂ እያለ እያሉ ነበር። ነቅተዋል። አባት እና አባት ነቅተዋል። ልጆቹ እንግዲህ ፈርተዋል ማለት ነው። ቀጣይ እንግዲህ የኪራ አባት ይነግረውና እንግዲህ ስተካክለው እናስባለን።